አሞኘ ተመስገን አሞኘ ተመስገን ወይ የሳለው ግርማ ወይ የሳለው ግርማ ያለለት ጌታቸው ያለለት ጌታቸው ወይ ጀንበሩ ፈንቲ እኔውማ ለራሴ ወይ ጀንበሩ ፈንቲ ወይ መርሻ ገባየው ወይ መርሻ ገባየው በለጠ ዘነበ በለጠ ዘነበ መርጦ መራርጦ ነው መርጦ ነው መራርጦ ነው የጦር ባልንጀራ የጦር ባልንጀራ መቱን አይጠራም እንዴ ዝክርጠላ ዝክር ጣላ መቱን አይጠራም እንዴ ዝክር ጣላ ነው